አው ግቢያ እንኳን እንግዲህ የዘመድ እንዳይመስላችሁ ማህሌት ያው ፈተና የሚበዛባት ደግሞ የምትታገል ጎበሴት ናት። ምናልባት እናንተ ብትፈተኑ በመተት ነው፣ እሷ መተቱ በአካልም ነው ፊት ለፊት የምትጋፈጥ ልጅ ናት። አንዳንድ ነገር ለመጠየቅ ነው እንዴ ነው ጥቀሲስ ይፍትን እግዚአብሔር ይፍታ። እንዴት ኖት? ደናነሽ? ባለቤትሽ፣ ዛማን፣ የልጆች ደና ናቸው? ደናንን እግዚአብሔር ይመስገን። እንዴት ኖት እርሶስ? አለው እግዚአብሔር ይመስገን። ያው እንግዲህ ደናነን እግዚአብሔር ይመስገን። ይሄ ነው የሚባል አይደለም ፈተናው ግን፣ ያው እግዚአብሔር ይመስገን የከፋ አይደለም ባስ ያለ አይደለም አለ፣ ያው አለ አለ ይኖራል ግን፣ አንዳንድ ያው ጥርስ ለጥርስ አንተ ሰውዬ፣ ግን ለምን እንደምትፈታተነኝ? ምን ፈታተነህ ነው? እናንተ ናችሁ እኮ የምትፈታተኑ። በቃ አልደረስኩባትም፣ አልደረስኩባትም አልኩ አይደል እንዴ? ባክተ ወይ በቃ ታጥሳለ ትልክ አላርናውን የግላስኮ ደብተራ እጠራለሁ ግን አይሳካልኝ

ትዘምራለች፣ ትዘምራለች ታሰግዳለች። አውቄ አጠፋሁት፣ አጠፋሁት። ሰሞኑን ከምንድን ነው ያስጠፋት? ተቃጠልኳ በዛብኝ፣ በዛብኝ። እኔ እኮ ነግር ከዚህ ጉባኤ ነው ያረካት። አዎ፣ እሺ፣ እስኪ ደብተሯ ምን እያረክ ነው እድሳት? እሞክራለሁ ያቅሜን። እኔ እኮ የሆነ ገና ዳዴ የሚል ሰው ታውቃለህ? የሚፍ ጨረጨር እንደዛ ነኝ እኮ እውቀቱም እኮ ብዙ የለኝም፣ ግን በቃ በተቻለ መጠን እንደ አቅም መቼም ትሞካክራለን። እሞክራለሁ እሞክራለሁ፣ ግን አልወደቁም፣ አልወደቁም። ሀሳቤ መሳቂያ መሳለቂያ እንዲሆኑ ነበር፣ በአንተ ምክንያት ግን አልተሳካም። ወይኔ ወይኔ ወይ አልተሳካም። ምንድነው እስኪ በእኔ ምክንያት መሳቂያ መሳለቂያ የሚሆኑት? ለምሳሌ በቃ ከቤተ ክርስቲያን ቀሩ፣ የሰሩት ስራ እንደ ኃጢአት እንደ በደል እንዲቆጠርባቸው፣ አንተን በማምጣታቸው ሰው ሁሉ በክፋት አይን እንዲመለከታቸው። እኔን እኮ በክፉ አይን እኮ የሚያዩኝ እነሱ ክፉ ስለሆኑ ነው

ዛሬም የእናንተን ቅድስት አርሴማ መምጣት ትችላላችሁ። ግን መጀመሪያ ከሰበካ ጉባኤ እስከ ህዝቡ ይቅርታ ጠይቁ። እነዛው በውስኪ የሚራጩትን ሰበካ ጉባኤዎቻቸውም ማለት ነው። ወይ ወይ ወይ ወይ ወይ ወይ ወይ! አንዱ እኮ እኔ ነኝ፣ አንዱ እኮ እኔ ነኝ። በውስኪ ምታ፣ በውስኪ እኮ እየጣጠምኩ ነው። ያኔ አይ ሲ ውስጥ እያለች ጥላ ወጊ ልንግፋት የነበረው ቼን እኮ ኛ አደለም። ቆመች ቆመች ቆመች። ቆይ ቆይ፣ በስናሴ ይዣለሁ። ቆይ ያኔ እንደዛ ታማ አይ ሲ ውስጥ ሆና እራሷን ባላወቀችበት ሰዓት ጥላ ወጊ ነበር የምትልከው። ጥላ ወጊ ላክ፣ ልጅቷ እኮ ሆስፒታል ገብታለች፣ እድሉን ተጠቀምና ስቲ፣ ከቻልክ ድፋልኝ እባክህን ተባልኩ። ውስኪ እየጠጣሁ እኮ አልኩ። በአይኗ አንድ እያየች እያየች ስጋ ለበሳ ጋንንቶች፣ አንዴ በሴት አንዴ በወንድ አንዴ አጫጭር ድንክ እያክለን ረች እኮ የዋዛ አደለችም ይ ባህር አዳምጠኝ። አይ ሲ ውስጥ ሆና ነበር የምትታያት። አይ ሲ ውስጥ ነፍሷ ነፍሷ አይ በነፍሷ ታይ ነበር። አዎ ነፍሷ ነፍሷ በስጋ በድን ሆና በነፍስ ግን አየችን። ዘሁከ ነበር ይታወቃታል እንዴ አንተን ከምታይ አሁን እንዲህ ከምታይክ በላይ ነበር። ስለ ስርዓት ያየች ስጋ ለበሳ አጋንንቶችን አየችን ሁላችንንም አየችን መጨረሻ እንዲት አድርገን የዚችን ብላቴና ነፍስ እናውጣ ተባብለን በጠረጴዛ ዙሪያ ጥቁር ሱፍ ለብሰን መነጽር አድርገን ግማሾቻችን ቁመታችን እዛ ብቅል አውራጃ ግማሾቻችን ድንቅዬ ይሆነን ግማሾቻችን ጎባጣ ሽማግሌ ይመስለን ግማሾቻችን በሴት ተመስለን የጥላ ወጊ ማዕት በነፍስ አየችን ጮኸች ጮኸች ጮኸች መጨረሻ መጣችላት ደረሰችላ እሺ፣ በስላሴ እጅ ያለው ቆይ እስኪ ራሷን መልሳት፣ ራሷን ላውራት፣ መልሳት። ቆይ እስኪ ሳይክ፣ በስላሴ ስም፣ በቅዱስ ሚካኤል ስም አስጅ ያለው፣ በሰማቷ ስም መልሳት፣ በስላሴ ስም ደንፈስ ቅዱስ እንዴት ገባሽ? እንዴት ገባሽ አሁን ላይ? እኔ እንጃ ገብቼ አላውቅም። ቀሲስ እና ረጅም ጊዜ አረስቲ ዛሬ እንኳን ቅዱስ ሚካኤል እርዳኝ ብዬ ሩብ ጉዳይ ሲል ገባው ለሀያ አንድ ሐሙስ ራሱ መሆኑን በእውነት አስረስቶኛል። ስገባ ለካ ጉባኤ ተጀምሯል እርሶን አየሁኝና ልቤ በቃቷ ብላ ልትፈነዳ አጋጣሚ ዝም ብዬ እያየኋችሁ አሁን የገባችው እህት ያው አትታይም አትታይም ስትሉ ቅድስት ማይ ትታያለች ስትል እኔም ትታያለች አልኩኝ። ካሜራ ከፍቼ እንትን ከፍቼ ማይኩን ከፍቼ እስኪ እንደው በዚህ አጋጣሚ ከሁለት መቶ ሰው በላይ ነው ያለው እዚህ ላይቭ ላይ እንዲሰሙ እንዲማሩ ወደ ሁለት መቶ ሀያ አንድ ሰው ይታየኛል። ያኔ ታመሽ አይሴ ገባሽ ቀን ስንት ጊዜ ነበር የታመሽ ወይም ደግሞ ስንት ቀን ነው አይ ሲ ውስጥ የቆየሽው? አስራ ሰባት ቀን አይሲ ውስጥ ነበርኩ። አባ ትንሣኤ ነብሰ ጥሩኝ አይሲ ውስጥ ነበርኩ። በፍጹም አላቅም ግን የትኛውን ቀን እንደሆነ ባላቅም፣ በሰላማዊ መንገድ በቃ ነፍሴ የሆነ ሶስት ቀን ሁለት ቀን ይመስለኛል በደመናና በጨረቃ መሀል ተኝቼ ከደመና በላይ ከፍ ብዬ ከዋክብት ስቆጥር ያደርኩበትን ቀን ብቻ ነው የመጀመሪያውንም ማስታውሰው። ከዛ በኋላ ግን በየትኛው ቀን እንዲህ ቀን ብዬ ልነግሮት አልችልም። እንዲህ በቃ መናፍስቶች እንትን እያሉ እኔ ሊገሉኝ እንትን ሲሉ በቃ ነፍሴ ስጋዬን ታያለች፣ ግን እጮኋለው፣ እጮኋለው፣ እጮኋለው ልጆቼ ስላለው እጮኋለው፣ በጣም እጮህ ነበረ እና አንድ ማላውቀው አጭር ሽማግሌ ግን እቺን ማናምጡልኝ አላችሁ እያለ እዛ በቃ እኔን ያመጡኝን ሰዎች እየረበሸው፣ ሆስፒታል ነገር ውስጥም ይመስለኛል እቺ ማን አምጡ አላችሁ ያለ፣ አስወጡልኝ ያለ፣ ራሱን ጸጉሩን ይነጫል። ግን በቃ በጣም ብዙ በጣም ብዙ አባ ስጋ፣ ቀሲስ ስጋ፣ ለበስ አጋንንቶች ነፍሴን ሊያወጡ በጣም ይጥራሉ። እና ነፍሴ ማልወጣም ትላችኋለች። መጨረሻ እያየዋቸው በጠረጴዛ ዙሪያ ይመካከራሉ። በቃ በምን መንገድ ብንገላት ነው ነፍሷን የምትወጣው እያሉ ማለት ነው። እንዲህ እያያቸው እያያቸው ማለት ነው። ቀሲስ ነፍሴ ነፍሰ ጦር ነበር ሻንዴ አምስት ወር ነፍሰ ጡርነሽ በዛ ላይ ታመሽ፣ አይሲ ገብተሻል፣ ራስሽን አታውቂም። እንደዛ በሚበር ሰዓት ነው እንግዲህ እንድትሞት ይጠላው ይላክ ነበር። እግዚአብሔር በሚያውቀው ከሱ ነው የሚያገኙት። እኔ እግዚአብሔር በልጅ ባርኮኛል፣ በልጆች ባርኮኛል፣ በትዳር ባርኮኛል። ቀሲስ አይተውኛል። በቃ እኔ እንጃ እኔ እግዚአብሔር ለሁላችንም ትዳርም ህይወትም ልጅም ይሰጠናል አይደል አንዱ በአንዱ ህይወት መቅናት አንዱ በአንዱ መልክ አንዱ በአንዱ ጸጉር እኔ በእውነት ቀሲስ እዚያ ሀገር ላይ እግዚአብሔር ምስክሬ ባደገ ሀገር ላይ አይምሮ ያላደገ ህብረተሰብ አለ ብዬ አንድም ቀን አስቤ አላቅም እኔ ላይ ሲደርስን ያ ነገር መተት እኔ አንድ ቀን አስቤ አላቅም እና ስቀጠቅጥ ራሱ የቤተሰብ ዛር አይነ ጥላ ላይ ሆነ የምታሳምመኝ እያልኩ እየቀጠቀጥኩ እያለ ነው ስጋና ደሙን በተቀበልም በሳምንቱ ያበላችን ሴትዮ ሶስት ቀን አራስ ቤት በተከታታይ ነው ያበላችኝ። የመጣች ወፍ ሳትጫጫ ማለት ነው። የራሷን ምግብ ሶስት ቀን አላቅም ነበር። ሶስተኛውን ቀን እንደበላ ጉሮሬንን ያዘኝ እና ጸሎት አድርጌ መብላቴን አስታውሳለሁ። ያ መንፈስ ወደ ሆዴ አልገባም ለካ ጉሮሬ። እና አንዳንዴ ስበላ ራሱ ያንቀኛል በቃ የሆነ ለአንቅሽ ነው አይነት ስሜት እንትን ይላል። ግን ቅዱስ ቁርባኑ ያከሽፈዋል ብዙ ጊዜ እግዚአብሔር ይመስገን። ስጋና ደግሞ በተቀበልኩ በሳምንቱ አቤት ቀዚት አሁን አንቺ ያደገ ሀገር ዩኬ መጣው፣ ግን አእምሮው ያላደገ ብዙ ሰው አለ። እውነትሽን ነው። እኔ ዩኬ ስመጣ ሳጠምቅ ይሄ አይነጥላው፣ ቡዳው፣ የቤተሰቡ ዛር፣ ልክፍቱ፣ ሴጣኑ ይጮሃል ብዬ ነው ያሰብኩት። ግን አብዛኛው ሰው እንዳያችሁት፣ እንደሰማችሁት፣ አንቺንም ጨምሮ መተት፣ የእድል መተት፣ የትዳር መተት፣ የሰላቢ መተት በጣም በአስደንጋጭ ሁኔታ ብዙ ሰው በመተት ነው የተጠቃው፣ በመተት ነው የተቸገረው። ይሄ እኔም ማስደንግጦኛል። ለዛም ነው ለሀያ አንድ ቀን ብዬ ሶስት ወር ከአስር ቀን የቆየሁት ሰው ምን ያህል በመተት እንደተያዘም ስለተረዳሁት ነው። እና ያው የጠየቁሽ ለምንድን ነው የሰውንም ክፋት የአጋንንትንም ደግሞ ጥፋት እንድታወቁ ነው። ምክንያቱም የአምስት ወር ነፍሰ ጡር ናት። በዛ ላይ አስራ ሰባት ቀን አይሲ ራሷን አታወቅም እዛ ሞት አፋፍ ላይ ሆና እንድትሞት ነበረ ጥላ ወጊ የሚላክ የነበረው። አይ ሲ እኮ በቂ ነው ህመማ በቂ ነው። ግን ያን በቃ ብሎ እንደገና ጥላ ወጊ እየተላከ እንድትሞት ሊደረግ ነበር። ግን ያው እመቤታችን መድኃኔዓለም ቅድስት አርሴ የማደርሰውልሽ ይኸው ተርፈሽ እግዚአብሔር መስቀን እኔም ግላስጎ መጥቼ ቤትሽ ገብቼ ቤትሽ በልቼ ቤትሽ ጠጥቼ አገልግያችሁ ጥሩ ጊዜ አሳልፌ መጥቻለሁ። እኛ ቤተሰብ ነን፣ የሚለያየን የለም ግን ክፉ መንፈስ ክፉ ሰዎች ደግሞ አያርፉም። ስለዚህ ምንም ሊያስከፋሽ ሊያሳዝንሽ የሚገባ ነገር የለም። አንቺ ድለኛ ነሽ። በቃ እንደ ሰለስቱ ደቂቅ ነው ከእሳት ውስጥ የወጣሽው ከሞት አፋፍ ዳንሽው እና በእውነት ለአንቺ የደረሰችን መብርሃል ሁላችንም ትድረስልን። አንቺን ከሞት ያዳነ መድኃኔዓለም ሁላችንንም ከሞት ያድነን። ና እስኪ አንተ ቆራጣ ና፣ በስላሴ ስም እና እድሜ ሄጠር ክፉ ተወኝ ባክ፣ ተወኝ በቃ አንተን እኮ ማየት አልፈልግም፣ አንተን ማየት አልፈልግም። አንተ ነውለን እንጀራ ገመዴን በጠስክብኝ። አሁን እኮ ነግር ያለ ደብተራ ብላ ያዋረደችኝ ቀን እኮ ፓንቴ ላይ ነው ሽንቴን የሸናሁት። ከዚህ በላይ መዋረድ አለ? ህዝቡማ እሷ የተዋረደች በቃ እዛ በመጮዋ ምክንያት እንዴ ነው እንዴ የቆረበ ሰው ይጮዋል እንዴ እያሉ እንዲ ያፌዙባት እኮ ነበር። ያስደረግ ነው ግን አልተሳካልንም። ተወኝ ተወኝ ባክ

ለሀዘኑ መጣሁ ቤቷን ላይ። በዛ እንዴ እንዴት ያን ሁሉ ነገር አድርግልኝ ብዬክ እንዴ የእኛ በረከት ሁሉ ቤቷ እየገባ ነው፣ ሂድና ቤቷን ተመልከት ብላ ስትለኝ ቤቷ መጣሁ። ቤቷ መጣሁ። ቀን ታስታውሳለህ? የሰባቱ ቀን ሌሊቱን የበረከት ወጥ ስትሰራ ድራ ተኝታ ሶስት ሆኖ መጥተው ቀንቀን የወረራቸው ዶሮዎች ከቤቷ ለቀሙላት እግዚአብሔር ይመስገን እኔ መቼም ብዙ ክፍል መተኛ ሰው አይቻለሁ የአንተ የተለየ ነው ምክንያቱም ነፍሰ ጡር ናት አስራ ሰባት ቀን እራሷን አታውቅም አይሲ ክፍል ገብታ በስቃይ በጣር ነው ያለችው ያ አልበቃ ብሎ በዛው ትሙት ብለህ ጥላ ወጊ ትልካለህ ያንተስ የት የለሌ ነው። ዛሬ ዋዜማ ነው። ቅዱስ ሚካኤል ነው። መልአኩ ይፍረድብህ። ሌላ ምንም አልልም። የዘብሩ ዳኛ ቅዱስ ገብርኤል ይፍረድብህ። ነቀለችላት፣ ነቀለችላት ከላይ ያለችው ሴትዮ አልቅሳ አልቅሳ በቅዱስ ገብርኤል ዕለት ነር ተነቀለችላት። በፍርድ ቤት ተወስኖላት እንድትወጣ ተደረገች። አስወጧት። ከላይ ያለችው ሴትዮ ላይ ነበር መንፈሱን የላኩት ወይ በቃ ተወኝ። እኔ አትጥራኝ። እፍ ጨረጨር አለ እንጂ ምንም የኔ መፍጨርጨር ኑሯን እንዲባርግ ይሁን እንዳጠራ እሷ ጋር አትምጣ፣ አትታደስ፣ አትመልስ። አለበለዛ እንጠራራለን። ይኸው ነው በጥራ በስላሴ ስም አገሯ ራሱ እንዳገባ። በእነሱ እድል እኮ ለመኖር እየተፍጨረጨር ጨረጨር እንግዲህ አልቻለም። እገባለች፣ እቀበላታለሁ። እንዳስተናገደችኝ አስተናግዳታለሁ ቤቴ

ሁለት

የሰው ታነ ሰው እኮ ነው። እሱስ አይዞሽ አይዞሽ ማለት አይዞሽ፣ ደህና ነሽ ማለት ደህና ነኝ። ታሪከኛ ሰው፣ ታምረኛ ሰው በእውነት አሁንም የምትወጃት ወላዲት አምላክ መብራን አትለዩ። አሚን። ገና መመላ ቅዱስ ሚካኤል ቅዱስ ገብርኤል አይለያችሁም። አሚን። አይዞሽ፣ በርቼ እንክሪ ዛማኔልን ሰላም በይለኝ እሺ ቀሲስ ቅዱስ ሚካኤል ክብር ምስጋና ይግባው። በእውነት አጥፍቶ የነበር በቃ ግራ ግብት ይለኛል። በልጆች አስመስሎ ቤት ውስጥ ቢዚ ያደረገኛል። እንደዛ ከሰው ቀድሜ የምገባ ልጅ አሁን በቃ ይጎትተኛል። ጭራሽ ዛሬ ሐሙስ መሆኑን አስረስቶኝ፣ ግን ወዳጄ ቅዱስ ሚካኤል እግዚአብሔር ይመስገን። አመስግኑልኝ በቃ ልልበሉልኝ። እግዚአብሔር ይመስገን። አበሰግናለሁ ቀሲስ እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ። አገልግሎ ሲያበሉ ይጨምርልኝ። ፀልዩልኝ። ደግሞ አገሬ እንድመጣ ፀልዩልኝ ቀሲስ። እሺ፣ እሺ፣ እሺ።